ለብቸኝነቴ ለአዲሱ ግዳይ ትካዜ ብቻ ነው መስተናገጃይ። እንደምን ነሽዬ? ሁሌ አስብሻለሁ። በቃል ኪዳን ጽናት ጠብቅሻለሁ የኔ ፍቅር በቃል ኪዳን ጽናት እጠብቅሻለሁ። አልዋሽም ስ በላ ሰብኩሽ

አወክበቱ ያንተስ መለየት እንዴት አድርጎሃል? እኔስ በሀሳብ ሞዴ ቢቃጠል ልቤ ቢከስል ስስቅ ስጫወት ያጣው የከፋኝ ያዘንኳል መስል እንደናሁን ፍቅሪ ደናሁን ደናሁን ፍቅሪ ደናሁን ደናሁን ውዴ ደናሁን እሻውን ያንችን ካድናቆት ነው ወይስ ከምንውሰደው ቀኑን እየዋሉ ያንቺ ምርጫ ነው ምናምን አባሽ ጋብዛለች ይ እ ተዘጋጅቼ በሚቀጥለው ብላለች መስሎሻል? አዎ መስሎሻል። እና ኪራዬ ኪራ ኪራዬ

ሰው ሽሸኛል አልሸሽም እንዲያ ስንባባል አለብኝ ጭልምንም ጭልምንም ጭልምን አንተ አገር ወዲያ አንተ አገር ወዲያ ከወንዞ ባሻገር የኔ ሀገር ከወዴ ወንዞ ሳንሻገር ታዲያ ምን አለበት የማገር የማገር እስኪ ስሞትል ስቀበር አንተ ልጄ ዛሬ ከኔ ይደር

ያው ጀመመረኝ ጀመመረኝ የሉ ብልን ገረኝ ስማኝ፣ ፍቅሬ ሰው ወድጃ ላውቅም እስከ ዛሬ ፍቅር በኔ ጸንቶ ላስቸግረኝ

እንዴት ለመንቼ አመል አለባት። አይ ማርያም ኪራ ድምጽ በጣም ነው የሚያምረው። እንደዚህ አልመሰለኝም ነበር። የእውነት የእውነት

ሰላም ሰላም፣ እንዴት ናችሁ? ደላላችሁ? የቻናል ቤተሰቦች በሙሉ ሁላችሁንም ሰላም ብያለሁኝ። እንግዲህ ያው ጽናት፣ ለኬራ ኬራ፣ ለጽናት ኬራ ጓደኛዋ በመወከል ኬራ ራሱ ሁለታቸውም እየተገባበዙ ይገኛሉ፣ ማለት ነው ፍቅራቸውን የተገላለጹ እንግዲህ እንዳያችሁት ነው ማለት ነው። እንዲሁም ሚኬራ አታዋርጅኝ፣ ረባ ክሽናንች በሄድሽበት፣ በቃ ተለኩኝ። አሁን እኮ በቃ ስሬስ ወደ ትዳር ገቢ ነው። ምንድን ነው እንደዚህ የምትጫወችው? ያለ ጠጠር ስትጫወት አይቶ አታዋርጅኝ ብሎ እንግዲህ ሰው ባለበት ተናግሯል ማለት ነው። አትራቅኝ፣ አጠገቤ ሁኝ እያለም ሲዘብንላት አይተናል። ስለዚህ ኬራና ጽናት ማለት ነው። በሚቀጥለው ፓርት እንግዲህ ምን ይሆናሉ? ይጋባሉ፣ ቤተሰብ ይፈቅዳሉ፣ አይፈቅድም ምናምን ያለው ነገር የሚታይ ሌሎቻቸው ደግሞ በፊልም አይደለም፣ በቃ እውነት መጋባት አለባችሁ የምትሉ ልጆች ደግሞ አላቸው ማለት ነው። ለመናገር እንግዲህ እውነት ያድርጋላቸው። እንግዲህ ማንም ሰው እንደሚመኘው ነው። በነገራችን ላይ እንደምናየው፣ እንደቀረጸው፣ እንዳያችሁት ከሆነ በቃ ይጋቡ ይጋቡ እውነት ይንካው እንግዲህ ፈጣሪ ከፈቀድላቸው በጣም ደስ ይለናል ማለት ነው። ግን መጋበታቸው አይቀርም፣ ይጋባሉ። ብዙ ፈተናዎች አልፎ ምናምን ነገር ልክ የሀኒ ቤት ወይንም ደግሞ የሀኒ ሕይወት በእነሱ ላይ እንትን ይላል ማለት ነው ስለዚህ እነሱ ቤተሰብ ባይፈልግም ወይንም ደግሞ እንትን ቢልም መጋባታቸው አይቀርም ይጋባሉ። ከዛ ደግሞ ከቤተሰብ ጋር ደግሞ ዞሮ ደግሞ ይገናኛሉ የሚል ሀሳብ ነው ያለኝ ሀሳብ ነው እንግዲህ ሀሳብ ነው የራሴ የግል አስተያየት ነው ማለት ነው። እና የምርም ቢጋቡ ደግሞ ደስ የሚሉ ልጆች ናቸው ብዬ ነው የማምነው ማለት ነው። እና ውድ ቤተሰቦቼ ውቼ ለቤት አዲስ ሲሆናችሁ የደሆኑ ልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። ወዳችኋለሁ ለማለት ነው። ያላችሁበት ሰላማችሁ ይብዛልኝ።